ወዲት በስተ መጨረሻ ከፍተኛ አደጋ ደርሶባት አለ እንግዲህ አሰሪዋን ያፌትን እየተሸሸገ እያመለጠች እየተገኘ ነበር። እንዲሁም ለቤዛ በጣም እንደጨነቃትና እና አሰሪዋ አለቃዋ እንደሚያስጨንቃት እንዲሁም ሰክታ ደወሉላት አነብሽ ቦታ ናይቶ ካልመጣሽ በህይወት ሽረጅ ተብላ ማስጠንቀቂያ ተሰጥቷል ነበር። እንግዲህ እፉዬ ደግሞ ከጽዮን ጋር ተገናኝተው ጽዮን ደግሞ የቢንያም ፍቅር አሸንፏታል። ሲጫንቃት እንግዲህ ኤፍዬ እንደውላ ችግሮች ጂ በህይወት እየተደራረቡ ነው፣ ና ላገኝሽ ፈልጋለሁ አለቻት። ኤፉም ደግሞ በፍጥነት ወደ ጽዮን ሄዳ ጽዮን፣ ምን ሆነሽ ነው እያለቻት ነበር። እንግዲህ የቢንያም ፍቅር እንዲያሸነፋት እና ቢኒያም ደግሞ እንዴት ጠላት እየነገረቻት ነበር። እንዲሁም የፊት ያክስቱ ልጅ በመካከል ሲሆን ፈልጉ ፎቶ እንግዲህ አቀናብሮ ልኮ ከቢኒያም ጋር እንደለያያቸው ያለውን ነገር እያስረዳቻት ነበር። እንግዲህ ቤዛም ደግሞ አዲስ ፍቅረኛ ይዛለች። ሉሊት እንግዲህ በሚያሳዝን ሁኔታ በስተመጨረሻ እንግዲህ የፊት ሰዎች እንግዲህ በጣም ጉዳት አድርሰውበታል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሰላም አልሐምዱሊላህ። ረቢል አለሚን ያላችሁበት አላህ ሰላማችሁ ያብዛላችሁ እያልኩኝ ሐረግ ዲራማ እንደቀጠለ ነው። ሐረግ ዲራማ እንግዲህ የፉዬ ከያፌት ጋር እንግዲህ ትንቅንቅ ይዛለች። ያፌት ግን ልታሸንፈው አልቻለችም። በቤት ውስጥ ሁሉን ነገር ይቆጣጠራታል። እሷም ደግሞ ባለ አቅሟ ይዛለች። ናታም እንግዲህ አልተረዳትም። ናታም ደግሞ ሌላ ጓደኛ ይዟል ማለት ነው። ቤዛም እንግዲህ ታስተካክላለ ለእፉዬ እየረዳቻት ትገኛለች ሲሆን እና ቤዛ እንግዲህ ለእፉዬ ማስረጃ እየሰጡ እያገዟት ይገኛሉ ማለት ነው።

በተለይ ተዋለ አይንሽም እንዳይ አልፈልግም ብሏት ነበር፣ ማለት ነው እሷ ደግሞ እንግዲህ እንደ አዲስ ፍቅር ይዟታል ማለት ነው። ምታረፉ ጉራ ግብት ትዋታል። እቤት እንኳ መጥቶ ሲገባ ቢመጣና አይኑ በያው ምን ችግር አለሁ እያለች እያሞተመጠች ነበር ማለት ነው። ደግሞ ላለማስነቃትም ትሞክራለች። እንግዲህ የናታን አዲስ የተዋወቃት ጓደኛዋለች። የሷ ጓደኛ ደግሞ እናቱ እናቷ ጠርተው እንግዲህ ቤት ሄዶ ነበር ማለት ነው። ቤት ሲሄድ ግን ሰላም አልነበር የምጠበቀው። ልጅቷ እንግዲህ ስራ ትፈልግላለ ማየት አስገባለች ብላ እያለችው ነበር ስራ ተገኝቶለት ነበር፣ እኔ ራሱ እያልኩት ነገር ግን አጭር ጥያቄ ነበር፣ እዚያ ሄዶ የቀረበለት ማለት ነው። አንተ ማነት፣ እየሰለልከኝ ነው? ምንድን እያረክ ነው? ነበር ያለችው ማለት ነው። ምን እኔ የስራ አጥ ምንም የሌለኝ ተጠግቼ የምኖር ሰው ነኝ እያላት ነበር። እንዲሁም ደግሞ ጠላት አላችሁ እንዴ እያለ እና እያላት ነበር ማለት ነው። እሱም ደግሞ እንዴት እንደፈራ እና ተከትሎ የሚመጡ ሰዎች የሚከታተሉ ሰዎች እንዳለ እያስረዳት ነበር ማለት ነው። እንግዲህ ኤፍዬ አሁን ላይ እያፌት እጅ ናት፣ ነገር ግን ደግሞ ብርም አይሰጣትም የሆነ መረጃ ለማንጣት ናት ለማለት እንደ ልቡ አትሄድም። እሱ ወጣ ሲል ነው ቶሎ ሳይመለስ ወታ የምትገባው ማለት ነው። እንደ ልቡ ሄዳ መስራት አትችልም። እንዲሁም መረጃ አገኛለሁ እያለች ስትሮጥ ነበር። እሱ ግን በጥንቃቄ ነው ሁሉ ነገር የሚያደርገው ማለት ነው። እንግዲህ ብር ቸግሯት የፉዬ ከቤዛ ጋር አበድሪኝ ብላ እየጠየቀቻት ነበር። የተወሰነ ብር ከሷ የተወሰነ ደግሞ ከያፌት እለምናለሁ ብላ እሱን ግን ብትለምነው ለቃ መግዣ ነው ለስራ ማስጀመሪያ ለቤት ውስጥ ነው ብላ እንኳ ብትለው እኔ ውይ እሸዳለሁ እሱ ጋዛ ሹፌር እቀጥርልሻለሁ ነበር ያለማን። እሷ ደግሞ ለምን ካወድር ከታዘን ገንዘቡን አሰጠኝ ነራስ እያለች ነበር። ብቻ እንግዲህ ያፌት አሁን ባለፈው እንግዲህ ከስሮ አለ የስራው ላይ ስለተከሰረ ያንም ደግሞ ያከሰረችኝ ሉሊት ነው ብሎ ሉሊት ናት ብሎ ስለሚጠረጥር ሉሊት እንግዲህ እየተጠባበቃት ነበር ማለት ነው። በሰራተኞች እያስፈለጋት ነበር። እንዲሁም ሰው ተደውሎላት እንግዲህ ናይ ታመጣሽ ናይ ታመጣሽ በተፈራጅ ታምራ ነበር ማለት ነው። እንግዲህ በስተመጨረሻ ሉሊት ጉዷ እየወጣ ነው። ቤዛም ደግሞ ከሉሊት የምታረገውን ኢንፎርሜሽን እያቀበረቻት ነበር ማለት ነው። እንዲሁም ገነት እንግዲህ ከካልጇ ከዳጊ ጋር እንግዲህ ቆይታ በሚያደርጉበት ሰዓት ተጋጊ ና የጃፌት አክስቱ ልጃፌትን መውጋታቸውና መታገራቸውን እየነገራት እየደነገጠች ነበር ማለት ነው። እፉየ እንግዲህ በቤቷ አካባቢ ገበያ ይዛ መቀመጧን አልወደደችም ማለት ነው። ግን የግድ ነው እንጂ አልወደደችም። ማንኛችን ቤተሰቦች ቤተሰቦቻችን እንዲቀመጡ ልናርፈው በቤታቸው ተከበሩ እንዲቀመጡ እንድንፈልገው ማን እንዲለፉ እናንተ እንዲከራተቱ አንፈልግም ማለት ነው። በስተመጨረሻ እንግዲህ ቢንያምና ናታን ተገናኝተው ፍዬ እንደሚያስመልሱ እና ሁሉ ነገር እንደሚስተካከሉ እየነገረው ነበር ቢንያም ማለት ነው። እናታ ደግሞ እንግዲህ ሁሉ ነገር ስላልገባው አሁንም አልገባው ማለት ነው። ኤፉዬ ለሱ እንዴት መጽዋት እየከፈለች እንዳለ አያቅም ማለት ነው። እሱ እንግዲህ ኤፉ መርጣን የሄደችው ከአሁን በኋላ ስለ ኤፉ ማንሳት አይፈልግም እያለ ነው። እሷ ደግሞ ለሱ መጽዋት ትከፍላለች። እሱ ዝግ መርጣ ነው የፊት ያገባችው ይላል ማለት ነው። ብቻ በስተመጨረሻ እንግዲህ እፍየና ጽዮንም ሌላ ጊዜ እንደሚዋሩ ስለይ ናታናስ ላይ እፍዬ ያለውን ነገር እንድታወራ ብትጠይቃትም ያዝ እናወራለን ብላ ተንስታ ሄደች። ከቤቷ ያፊስ ሳይመጣቶ መልሰልብ ብላ ሄደች ማለት ነው። እንግዲህ በስተመጨረሻ ቤዛም ከጓደኛው ተዋራ፣ ጽዮንም ቁጭ ባላችበት ሰዓት በር ተቆርቆሮ በድንገት በሩን ሲከፍቱት እንግዲህ ሉሊት ነበረች። ሉሊቱን እንግዲህ በጣም አደጋ ደርሶባት በሩ ላይ ጥለዋት ነበር የሄዱት ማለት ነው። በጣም ደንግጠዋል። በጣም በሚያሳዝን ሁኔታ እንግዲህ ሉሊት ጉዳት ደርሶባታል በስተመጨረሻ ማለት ነው። ውድ ቤተሰቦች ብቻ ሰብስክራይብ ላይ ሽር እያደረጋችሁ ቤተሰብ እንሁን። ቀጣውን እንግዲህ በተስፋ እንጠብቃለን። በያላችሁበት ሰላማችሁ ይሰርካል።